ይሆናል አደለ፣ በቃ ማንም ሊመጣ አይችልም። ሳሎን ላይ ከሆነና መጋረጃው ምናምን ክፍት ከሆነ ፍራቻው እንደዛ ይሆናል። ሶ የምልላችሁ ፈልጌ ነው አንድ ሴት ልጅ ለምሳሌ በጡት ማሳዣ እና በፓንት መንገድ ላይ ስፓልት ላይ ብትሄድ የሰዎችን ትኩረት ትስባለች አይደል? ሰዎች በጣም ተገርመው አበደች እንደምንሆና ነው በጤናዋ ነው ተብሎ ሁሉም ሰው አይናቸው እነሷ ላይ ይሆናል አይደል? ያን ነው ነገር ግን ውሃ ገላ መታጠቢያ ገንዳ ውስጥ ወይም ደግሞ ይሄ ላንጋኖው ምናምን ቢሽዳር ብትሄዱ ብዙ ተመሳሳይ ሰዎች እንደዛ ታያላችሁ። ምናልባትም እናንተም እንደዛው ለብሳችሁ አሊያም ደግሞ ኖርማል ልብስ ብትለብሱ እና እዛ ጋር ኢንቫይሮመንቱ ላይ ብዙ እንደዛ የለበሱ ብታዩ ይደንቃችሁ አይሆንም። ምንድን ነው ቦታውን ነው እየነገርኳቸው ያለሁት። ሁሉም ነገር በቦታው በቦታው ግጥም የሚልባቸውን ሂደቶች ለመሄድ በመጀመሪያ እናንተ ማድረግ ያለባችሁ ምንድን ነው ቲክቶክ ላይ ሀሳብ ክሬት አድርጌ መተወን እፈልጋለሁ፣ ወይም ደግሞ የሆነ ነገር መስራት እፈልጋለሁ። ኦኬ፣ በመጀመሪያ ደረጃ ፍርሃትን ማሸነፍ ነው። ፍርሃት ማሸነፍ ልክ ላይቭ ስትገቢ የምታወሪው ሊጠፋሽ ይችላል። እየለመድሽ እየለመድሽ ግን እኔ ለምሳሌ ስድስት ሰዓት ሰባት ሰዓት አውራ ብትለኝ አወራለሁ። መጀመሪያ ስጀምር ግን እንደዛ አይደለሁም። ልክ እንደዛው ልምምዶቻችሁ እያደጉ የሄዱ ቁጥር እዚህ ላይ የምታዩቸው በጣም ፌመስ የሆኑትን ሰዎች ለምሳሌ፣ ዛሬ በአጋጣሚ የራቼን አንድ ቪዲዮ እያየው ነበረ። ራቼ ለመጀመሪያ ጊዜ የሰራው ቪዲዮ ተብሎ በሆነ ሙዚቃ እንትን ብሎ የሚሰራው ጩጬ ሆኖ የሚሰራውን ቪዲዮ አየሁ። የሁላችሁንም የመጀመሪያ ቪዲዮዎች ከስር ገብታችሁ ብታዩት ሊያስገርማችሁ ይችላል። ዛሬ እንዴ እሷነች እንዴ የተለወጠችው እስክትሉ ድረስ ማለት ነው እነ ዮሐንስ በቃ ድሮ መጀመሪያ ወደ ቲክታክ ሲመጡ የሰሩትን ወደታች ወርዳችሁ ብታያቸው እነሱም አይመስሏቸውም ምናምን። እነጸዴን ሮያል ምናምን እነዳኒ ሮያል የአሁኑ አቋም አይደለም። እኔንም እንኳን ብታዩኝ በቃ የሆነ ሌላ ሰው ፍጥረት ነው የምመስላችሁ ድሮ የሰራሁትን ፊልም ብታዩት። ስለዚህ ምንድን ነው ምላችሁ ልምምዶሹ እየሄደ በቁጥር ዛሬ ለምሳሌ መጠጥ ያም ጠጥቶ የማያቅ ሰው ዛሬ አንድ ቢራ ቢጠጣ ሊሰክር ይችላል። ለመምዶሹ በበዛ ቁጥር ደግሞ ከዛም በኋላ ደግሞ ኃይለኛ ጠጭ ሆነው የማይሰክርበት ደረጃ ይደርሳል ማለት ነው። ዛሬ ጅም ቤት ብትሄዱ፣ ስፖርት ዛሬ ብትጀምሩ ነገ ስትራፖ ይይዛቸዋል፣ ያማችኋል። ሁለት ወር ሶስት ወር ሲሆነው ግን ያስትራፖ አይይዛችሁም። ዛሬ ሩጫ ብትሮጡ ሳምባችሁ ከሚችለው በላይ ልትጨነቁና ብላብ በላብ ልትሆኑ፣ ፌንትም ልታረጉ ትችላላችሁ። ቀስ በቀስ በተለማመዳችሁት ቁጥር ግን ሳምባችሁ እየሰፋ ጥንካሪውን እያገኛችሁ ትሄዳላችሁ። ትወናም እንደዛ ነው። ዛሬ ሞክረው ተሳሳት። ዛሬ ግጥም ለመጻፍ የሞከረ ሰው የዛሬ አመት የሚጽፈውና ዛሬ የሚጽፈው ፈጽሞ ይለያያ ነው። ስለዚህ ሁልጊዜ ሰጀስት ማድረጋችሁ ምንድን ነው፣ ወደ ፊልም ኢንዱስትሪው ወደ ቲክታክ ዓለም ልንገራችሁ ሁሉም ሰው በየትኛውም መልኩ በቃ ሞባይል ወይም ሶሻል ሚዲያ የሚባለው ዓለምን በጣም የተቆጣጠረው በጣም ማለት ነው። ሁሉም የራሱ ቴሌቪዥን አለው ስልኩ ላይ ሁሉም የራሱን ነገር መልቀቅ ይችላል። ብዙ ሰው ስክሮል እያደረግ በቀን ሰማንያ ና ዘጠና ቪዲዮ ማየት ትችላለ። ምን ያህል ቪዲዮ እንዳያችሁ ስ ስትሪ ላይ ገብታችሁት በቃ ስክሮል ስክሮል ስክሮል እያደረጋችሁ ያያችኋቸው ብዛት በቀን ከሁለት መቶ ና ከሶስት መቶ በላይ ታያላችሁ። በዚህ በቴክኖሎጂ ዘመን ደግሞ በአጭሩ በቀላሉ የሆነ ነገር ተሰርቶ ውጤታማ የሚሆንባቸው መንገዶች ቢኖሩ አሁን ላይ እነዚህ ሶሻል ሚዲያ ኢንፍሉንሰር መሆን ተጽዕኖ መፍጠር ኮንተንት ክሬት ማድረግ ማስታወቂያዎች ላይ መስራት አይዲያዎችን ሰርቶ ወደ ዩቲዩብ መልከክ ጌሞች እነዚህ ለሀገርም በዶላር ብዙ ነገር ይዘው የሚመጡ ናቸው ስለዚህ አድናቆት እና ጭብጨባውን ብቻ ፈልጋችሁ መሆን የለበትም ላይፋችሁ መቀየር የምትችሉባቸው ብዙ ነገሮች አሉ ስንት ባልና ሚስት ጥንዶች ሆነው ህይወታቸውን በቲክቶክ የሚመሩ ሰዎች ታውቃላችሁ? እያየ ናቸው። ምንም የሌላቸው ሰዎች ልንገራችሁ፣ ቤታ እንኳን ተከራይታችሁ ቤቷችሁን ፏ ለማድረግ ታዋቂ መሆን አለብን። በቃ እኔ አንድ ማስታወቂያ አልስራል፣ ሶፋዬን ገጥም አድርግልኝ። እኔ አንድ ማስታወቂያ ልስራለ፣ ፍሪጅን፣ እንደዛ ቤትን ታሟላለሁ። ወንዴም ስትደርቅ ያለምንም ክፍያ ስንትና ስንት ኮንተንት ሰርተ የለ እንዴ፣ አንድ ፍሪጅ ተሰጥቶ ማስታወቂያ ብትሰራ ምን ትሆናለ? መጀመሪያ በትንሽም ነገር ቢሆን ወደ ስራው መምጣት አለባችሁ። ራሳችሁንና አቅማችሁን ማሳየት አለባችሁ። ራስን ካላሳየ ማንም አይፈልግ ማንም። ስለዚህ ይሄ እውቅናው በአንድ የመቶባችሁ ሌላ ችግር ይዞባችሁ እንዳይመጣ መሰረታዊ እውቀት ቢኖራችሁ። ዛሬ የምታያቸው በጣም ፌመስ ምትሏቸው እንትናን ብናገኘው ብላችሁ የምታስቧቸው ሰዎች ዝም ብለው አይደለም። መጀመሪያ ከን የተነሳችሁት ሲባሉ ሪዝን አላቸው። ለራሳችሁ ዋጋ ስጡ። በተለይ እህቶቼ እራሳችሁን እንጠብቁ። የሆነ ነገር ለማግኘት ዋጋ የምትከፍሉ እህቶች ያላችሁ ነው፣ ያ ሮንግ ነው። ጥንቃቄ አድርጉ። ዘንድሮ ላይ በራሳችሁ ሰርታችሁ በራሳችሁ አስቀያሚ የሆናችሁ እንኳን እንግዲህ፣ ሁሉም የእግዚአብሔር ፍጥረት ነው አይደለ? አንዳንዱ ሰው በራሱ አፈጣጠር ምናምን የሚደብረው ሰው እንኳን በሚሊየን ተከታይ ማፍራት ይችላል። በሚሊየን ተከታይ ማፍራት ይችላል። አሁን ላይ አለም በጣም እንትን ነው ያው የእኛ አስተሳሰብ ነው እንጂ በእግዚአብሔር ፍጥረት እየተነሳ ስም ሰጥቶ የሚሰድባችሁ ያንን ተቋቁሞ የሚሰሩ ብዙ ሺ ጀግናዎች አሉ። ብዙ ጀግና በቃ ማለት ላይካቸው ከማንም በላይ የሆነ ማለት ነው። ስለዚህ መጀመሪያ ያገኛችሁትና የተሰጣችሁ ነገር ሁሉ ከእግዚአብሔር እንደሆነ እመኑ። ያ ያመናችሁት ነገር ውጤታማ እንዲያደርጋችሁ የምትለፉበት ጥግ ደግሞ ምንድን ነው? ስልክ ስላለህ ብቻ ቪዲዮ ልትቀርጽ ል አትችልም ካሜራው ስላለ ብቻ ኮንተንት ክሬተር ልትሆን አትችልም። መጀመሪያ ፍላጎትን በምንድን ነው ማዳበር ያለብህ? እንዴት ነው የሚሰሩት? ኮላብሬት አርጎ መስራት፣ ታዋቂ ከሆኑ ሰዎች ጋር የሆነ ነገር መስራት፣ ተቀላቅሎ መታየት፣ እንዴ ይሄ ልጅ መባል መቻል አለባት። መንገድ ላይ ስትሄዱ ይህንን ሰው የሆነ ቦታ አውቀዋለሁ የሚል ትኩረት ስትስቡ እየታወቃችሁ ነው ማለት ነው። ቁጥሩ እየጨመረ ነው ማለት ነው። ሶ እኔ አንድ ቪዲዮ ለቅቄ አንድ ነጥብ አንድ ሚሊየን ሰው አየ አትሊስት ደጋግሞ ያየው ሰውን ቢኖር እንኳን አምስት መቶ ሺህ ሰው ግማሹ ሰው እንትን ይላል ማለት ነው። አትሊስት አምስት መቶ ሺህ ሰው እኔን አይቶኛል ማለት ነው በምሰራው አዲስ ኮንተንት ምንድነው? ይሄ ደግሞ ልና ይጠይቃል ይሄ ልጅ አውቀዋለሁ፣ ይሄ ልጅ የሚባለውን ቁጭ ቁጭ ታደርጋላችሁ ማለት ነው። ስለዚህ እነዚህ በሚሊየን ተከታይ ያላቸው ልጆች ምንድነው? እሱ ትልቁ ሲስተማቸው ልንገራችሁ። ቲክቶክ ላይ በመጀመሪያ ደረጃ ጌመሮችም የሚሆኑ ላይቭ ስትሪመሮች ኮንተንት ክሬተሮች ይለያያሉ። ምንድን ነው የሚያደርጉት? ለምሳሌ እነ ጆን ዳንኤል ወደዚህ ሲመጡ የሰሩትን ቪዲዮዎች ብታያቸው የተወሰነች ብር እንትን ይላሉ። መንገድ ላይ ሄዳሉ። የሆነ ጥያቄ ጠይቃለሁ፣ ከመለስ ክልኝ እንደዚህ ሰጣለው። እነ ዳጊም የተጠቀሙት እነሱን ነው። ጃኒ በማጉረስ ነው አደለም፣ የሆነ ነገር የጀመረችው ያኔ መንገድ ላይ ሄዶ ምግብ በማብረስ ምናምን ነው አይደለም፣ በማቀፍ ነው። ኖ በማቀፍ ሰዎችን በማቀፍ። ሶ የራሳቸው የሆነ ኮንተንት መያዝ አለባችሁ። የሆነ ነገር ከሰው ጋር ሊያስተዋውቃችሁ የሚችል ማለት ነው። አሁን እነ ኤላ እነ በርጠሚውስ የራሳቸውን ኮንተንት ነው ይዘው ይሄዱ። እነዚህን ኮንተንቶች ክሬት ሲያደርጉ በምን እንስራ ብለው አልተጨነቁም። መጀመሪያ ባላቸው ስልክ የሆነ ነገርን ሲያክፉ ምናምን ሰዎች ጋር ባይ ላይ ይወጣል ያለው ነገር እንደዚያ ሆናል። ከዛን ምንድን ነው ማድረግ የጀመሩት? ያንን እየሰሩ ያንን እየሰሩ አብዛኛውን ቲክቶከር ብላችሁ የምትጠሯቸው ሰዎች ቤስት ቲንጋቸው ቫይራል የሆነ ጉዳይ ላይ ቪዲዮ ይሰራሉ። ተግባባን አይደል? ቫይራል የሆነ ጉዳይ ላይ ቪዲዮ ይሰራሉ። ለምሳሌ አንድ ቆንጆ ሙዚቃ ወጥቶ ከሆነ በዛ ቪዲዮ ምናልባት ዛሬ ተለቆ ሁለት ቀን እና ሶስት ቀን በጣም ሞቅ እያለ በጣም እየታወቀ የሆነ ቪዲዮ ቶሎ ብለው ልብሳቸውን ምናምን ፏፏፏ ብለው በትክክል በዛ ሙዚቃ ይሰራሉ ማለት ነው። ስለዚህ ያንን ሙዚቃ ትሬንድ ላይ ነው ያለው ስቲል። አንድ ሙዚቃ ከሶስት እስከ አንድ ሳምንት ድረስ ይቆያል። በጣም ደግሞ ተወዳጅ ከሆነ እስከ አስራ አምስት ቀን ማለት ነው። ከዛ በላይ እንትን ነው ታስታውሱታላችሁ እንጂ ትሬንድነቱ ስሎ ይሆናል። ስለዚህ ምን ይደረጋል መሰላችሁ? ልክ እነዛ ሰዎች ዋና ሙዚቃ ቲክቶክ ላይ ለምሳሌ እያንዳንዱን አመሳስላችሁ የምትሰሩበትን ሙዚቃ የሆኑ ቆርጠው ወዲያው ሙዚቃ እንደወጣ ክሊፕ አድርገው የሚያመጡ ልጆች አሉ፣ በሚሊየን ተከታይ ያላቸው። በቃ ይሄ ለእነሱ ስራቸው። በሚሊየን ነው ተከታይ ያላቸው ቻናሎች አሉ። ሙዚቃ ኦዲዮን አቀናብሮ ምናምን ክሊፑን ይወስዷታል። ከዛ መጥተው እዚህ ቲክቶክ ላይ ያደርጓታል፣ ቫይራል ትሆናለች። ከዛ እነዚህ ታዋቂ ሰዎች ምናምን ቫይራል በሆነው ሙዚቃ ቪዲዮ ይሰራል ማለት ነው። በእነዛ እናንተም እየሰራችሁ በሄዳችሁ ቁጥር በእርግጠኝነት ተከታዮቻችሁ እየጨመሩ እየጨመሩ ይሄዳሉ። የሌሎች ቪዲዮም እኮ እየቆረጡ እየለጠፉ እኮ ሚሊየን ተከታይ ያላቸው ሰዎች አሉ። ሶ ትልቁ ቻናል ግሮዝ እንዲኖረውና ቲክቶካችሁ በፍጥነት እንዲያድግ የምታደርጉት አንደኛ ቫይራል የሆኑ ጉዳዮች ላይ በዛ ሙዚቃ ባትሰሩ እንኳን በምትሰሩት ቪዲዮ ሙዚቃውን ከስር ማልበስም ኦዲዮም መስማት ካልፈለጋችሁ ዜሮ ላይ አድርጋችሁ፣ ግን በዛ ሊንክ ስር እንዲወጣ ማድረግ ይቻላል። እንደው አለም ትሉ ሰላም ነው? እንዴት ነው? ሶ ምንድ ነው ክሬት የምታደርጉት ነገር፣ አብዛኛውን ትንሽም ቢሆን ስልክ ይኖራቸዋል። እንዲህ እየተንቀጠቀጠም ሰፈር ውስጥም እየተሯራትክም የምትሰራው ነገር በሚሊየን ሲገልጥል ማለት ነው። አሁን እነንትና ያ አንዳይኑ የደቡብ ልጅ አንዳይኑ እንትን የሚለው ተከታታይ ድራማ እየሰሩ ያሉት ልጆች አሉ አደለ? ወንድና ሴት ሆነው ምናምን፣ ያ ሲመጣ እሱ ልጅ እንዴት ነው የመጣው ተዳየት ሲመጣ እሱ ልጅ እንዴት የሚመጣው አይታችሁት ከሆነ በቃ ማለት ምንድን ነው የሚሰራው እስክትሉ ድረስ ግራ ያጋባ ነበረ። የሚሰራው ነገር ዜና አሁን በዛው ነገሮች ግን የራሱን እየሰራ እየሰራ መቶ አሁን ደግሞ ሁለቱ ሆነው የሚሰሩት ነገር አለ አይደለ? እስከ ክፍል ስድስት ቲክቶኩን እንትን እያለ ነው የደቡብ ልጅ አንድ አይኑ እንትን ያለው ልጅ ማለት ነው። አንድ ጭጨዋ ልጅ ምናምን እየተበቀለችው ምንድን ነው ማርቆስ አ ማርቆስ ሶ ምንድን ነው? ኖርማሊ እዛ ጋር የምታዩት ነገር ፕሮፌሽናል ሆኖ አይደለም። ተግባባና አለን ይሄ በባለሙያ በምናምን ተጠንቶ ስታንዳርዱን ጠብቆ አይደለም። በጣም ብዙ ስህተቶች አሉት። ግን ጀስት ስታዩት ፈን በቃ የሰው ልጅ ወጣ ያለ ነገር ነው የሚፈልገው አሁን ወጣ ያለ ነገር ይፈልጋል። ከተለመደው ውጭ በሆነ ነገር ይዛችሁኑ እንጂ የትም ተቀረጹም፣ የሚያዝናና ነገር ከሆነ ሰው ይዝናናል። አንዳንዴ በምታቀርቡት ነገር ለምሳሌ ፍቅር ይዝን በምኑ ነው ልንከተለው የምንችለው? አዶኒ ምን ይዞ ልንመርቶን የተከተል ነው? አሁን አዶኒን የሚጠላ ሰው አለ ወይ እዚህ ውስጥ ቢባል በእርግጠኝነት ሰማንያ ዘጠና ፐርሰንቱ የሚወደው ሰው ነው አይደል ፖዘቲቭ በቃ ኤነርጂው የሆነ ጊዜ ኮመንት ላይ ብትሰድቡትም እንዴት እንዲሰራል ይሄ እንደዚህ እንደዚህ ብላችሁ የሆነ ኔጌቲቭ ነገር ብታደርጉ በሚሰራቸው ድግግሞች ግን ወደ ነዋል አሁን በሚያሳየው ነገር ግን ትሬንድ ሆኖናል በቃ ሶ ምንድን ነው ደጋግሞ በቃ ማለት አዶኒ ከስርዓት ወጥቶ አይደለም እንዲወደድ ያደረገው መለየት ያለባችሁ ከኢትዮጵያዊነት ስርዓት ውጭ ወጣችሁ ጭምልቅ ባለ ነገር መታወቅና፣ የሰዎችን ልብ ገዝቶ ደግሞ ደስ በሚል ነገር መታወቅ ሁለቱ ይለያያል። በተለይ እንደዚህ ቲክቶክ ላይ ተጽዕኖ ፈጣሪ ሆነን ቢዝነስ እንዲሆነን እንፈልጋለን ብዙ ሰዎች ወደ እኛ መጥተው አምባሳደርም የሆነ ነገርም ለመሆን ኮንቴንታችሁ ይወስናል። ድርጅት እናንተን አምባሳደር ማድረግ ቢፈልግ ምንድን ነው የሚሰሩት? እነዚህ ሰዎች ነው። ማንም ድርጅት የፖለቲካ ፕሮግራም እያራመድክ ቲክቶክ ላይ ሊያሰራ አይችልም። ማንም ድርጅት እየተሳደብክ ባለጌ የሆነ የሠራውን ጉዳይ ላይ ሊያሰራ አይችልም። ሶ የምትመርጧቸው ነገሮች ወደፊት እንጀራ እንዲሆን የምታስበው እቅድ ከሆነ የምትሰራው ኮንተንት በራሱ ቫሊ ይኖረዋል ማለት ነው። የሆነ ሰው ፒክ ሲያደርግህ ለዛ መስሪያ ቤት አምባሳደር ስለሆነ በዛ ልክ ማሰብ ይኖርባል ማለት ነው። እና የምትሰሩትን ነገር በዚህ መለየት መቻል አለባችሁ። ከዛ ውጪ ምን አይነት ሶፍትዌር ነው የምትጠቀሙት? ምን አይነት ስልክ ነው የምትጠቀሙት? ሀሳባችሁን ወደ መሬት ለማድረስና ለመቅረጽ እኮ ታስባላችሁ፣ ትሞክራላችሁ። ግን ልክ ካሜራው ሲመጣ ምንድን ነው ግራም ያጋባችሁ? ሀሳብ እንዴት ይመሰረታል? አንድን ቀልድ ወደ ፊልም መቀየር ይቻላል? የሆነች አንድን ቀልድ የሆነችን አንድን ቀልድ ለምሳሌ አሉ እንደዚህ ቴሌግራም ላይ ማለት ነው። ቆይ አንድ ጊዜ ቴሌግራም ላይ በጣም መወዳቸው እንትኖች አሉ። አንድ ላሳያችሁ ቆይ። ቴሌግራም ግሩፕ ላይ ብትቀላቀሏቸው ጥሩ የሆኑ ማለት ነው። ሙድ እናያዝበኛም ይላሉ። ሙድ ሁለት መቶ ሰባ ሰባት ሺህ ተከታዮች አሏቸው። ሁለት መቶ ሰባ ሰባት ሺህ ተከታዮች አሏቸው። አያችኋቸው? አሁን እነዚህ ሞድ እና ያዝበኛ በአማርኛ እንትን ብሉት። ሞድ እና ያዝበኛ ሁለት መቶ ሰባ ሰባት ሺህ ተከታይ አላቸው። እሺ፣ አሁን እንዴት ኮንቴንት በቀላሉ ክሬት እንደምታደርጉ ላስተምራችሁ ነው። እሺ፣ ላሳያችሁ ነው። እንዴት አሁን እዚህ ላይ ብዙ ቀልዶች አሉ። ከብዙ ቀልዶች ማለት እስኪ አንዱን ላንብብና፣ የሆነ ጊዜ አስጌደ እንዳሾ ስለ ሴት ልጅ ሲያወራ የኔ የት ላይ ደረሰው? ኦኬ፣ አንድ ነገር ልንገራችሁ። ይኸውላችሁ ቀልድ ነው፣ እዚህ ላይ ያለ ቀልድ ነው ምነግራችሁ ምን ይላል መሰላችሁ? አንዱ ቋጣሪ ጀለስ እንጀራ ሊገዛ ሄዶ እንጀራው ትልቅ ሲሆንበት ይህንንማ አልፈልግም፣ ወጥ ይጨርሳል ብሎ ሳይገዛ ተመለሰ። ጽሑፍ ነው አይደል? አንዱ ቋጣሪ ጀለስ እንጀራ ሊገዛ ሄዶ እንጀራው ትልቅ ሲሆንበት ይህንንማ አልፈልግም፣ ወጥ ይጨርሳል ብሎ ሳይገዛ ተመለሰ። ይህንን ጽሑፍ የቲክቶክ ኮንተንት ማድረግ በጣም ሲምፕል ነው። ሀሳቡ አለ። ዲያሎግ ነው የምትሰሩት። እንጀራ የምትሸጥ የሆነች ሴትዮ ታስቀምጣለህ። እንጀራ የሚገዛ ሰው እንትን ይላል፣ ይሄዳል ወደሱ እኮ። ከዛም እንጀራ ለመግዛት የጠየቃትን ሴትዮዋን ዲያሎግ ነው እንጀራው ስንት ነው? ረከስ ያለ ዋጋ እንዲጠራለት ይደረጋል። ሰላሳ አምስት ብር። ግን እንጀራው ተለቀብኝ በሰላም ነው ዋጋው የቀነሰው? እንግዲህ ከንጹህ ጤፍ ነው የምንሰራው። ይሄው ጤፋችንም ምናምን ምናምን። አይ ንጹህ መሆኑን አውቃለሁ። ምክንያቱም አንቺ ብዙ ደንበኛ ያለሽ ምናምን፣ ግን እንጀራው እንደእናት ነው ትልቅ ሆነ ምናምን አይነት ነገር ብሎ ሊያወራ ይችላል። እንግዲህ እንዲህ ነው ጊዜን ካልገዛ እንግዲህ ሄድ ምናምን ብለው፣ አይ ተይዋ እንግዲህ ምንድን ነው እኔ ትልቅ ሆነ ረከሰ አልኩሽ እንጂ ምናምን እንድታመናችኝ ነው እንዲ ምናምን ብሎ ጥሎ ሄዶ ብቻውን ሊያወራ ይችላል። እኔ እኮ እንጀራው እንትን ስላልኩ እኮ አይደለም ኦልሬዲ ወጥ እንዳይጨርስብኝ ብዬ ስላሰብኩ ነው ምናምን ቢል ይህንኑ ንግግር ወደ ጭውት ማድረግ ይቻላል። ተግባባናል። ይህንኑ ንግግር ካራክተር አቁማችሁ እንትን ማድረግ ይቻላል። ኖርማል ስቶሪ መስጠት ይቻላል። ለምሳሌ ሌሎቹ በዲቪ አሜሪካ ከሄደ አንድ ዓመት በኋላ ገብቶ ድሮ የላኩለትን የእንግሊዝ